ሮታዬ ዛሬ ማለት ነው ካንድ ሰው ጋር ከች ብላለች። ማን ማን ነው ካላችሁ፣ ኤርሚ ኤርሚ ኤርሚ። እንግዲህ ኤርሚ ዛሬ ልደቱ ነው። ሮታዬም ደግሞ ሀፒ በርስዴይ ወንድሜ ብላ ፖስት አድርጋለች ማለት ነው። እንግዲህ አንዳንድ ልጆች ደግሞ ደሞ ወስዳችሁ ፎቶን በሌላ ነገር አቀናብራችሁ ወይም በሌላ ነገር አስባችሁት ከሌላ ሰው ጋር መጣችሁ፣ ምናምን ምናምን እንዳትሉ ማለት ነው። እንግዲህ ወንድሜ ብላ የማንበብ ችሎታ ካላችሁ ወንድሜ ፕላኖ ፖስት ያደረገችው ማለት ነው። እና እኛ ልበቀና ለሰው መጥፎ ማታስብ ሴት፣ ለሰው ጥሩ ምታስብ ሴት በዛ ይ ደግሞ ጠንካራ ሴት ማለት ነው። እና ዛሬ እንግዲህ ከእንቅልፍ የተነስቼ ስዞር ምንድነው የተፈጠረው ብዬ ሳይ ሳይ ይሄንን አየውላችኋለሁ ጋይዝ። ምንድነው ከዛ ደግሞ ምንድነው ነው ብዬ ከዛ የተጻፈውን ተረጋግቼ ሳነብ ለካ ሀፒ ቨርስዴ ወንድሜ ነው የሚለው ማለት ነው። እና ተረጋቀው ይሄንን ሳይ ላችኋለሁኝ እና ሩታዬ በዚህ መልኩ መታልናለች በሌና